ኦ በሌላ የሞት ዜና ነው የመጣው። አርሲ ለተገደሉ ኦርቶዶክሳውያን ወንድሞች እህቶች ህጻናት ድምፅ መሆናችን ምን ውጤት አመጣ? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁል? በያላችሁበት ሰላማችሁን ዘያልኝ። ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው ዛሬ እጅግ አሳዛኝ ዜናዎች ነው ወደ እናንተ ይዤላቸው መጥተው። በሩሲያ ሀገረ ስብከት እስካሁንም ምእመናን እየተጨፈጨፉ ይገኛሉ ማለት ነው። ቀደም ብለ የምናየው ቪዲዮ ሲሆናል። እንዲሁም ደግሞ ልዩ ልዩ ሚዲያዎች እየዘገቡ ይገኛሉ ማለት ነው። ለቤተ ክርስቲያን ድምፅ እየሆኑ ይገኛሉ። በሞላ ዓለም ደግሞ እንዲታወቅ በእንግሊዝኛ ወንድሞቻችን እና እህቶቻችን እንዲሁም ደግሞ ሌሎች ዜጋዎች በእንግሊዝኛ እየዘገቡ ይገኛሉ ማለት ነው የአርሲን ጭፍጨፋ ሁሉም ዓለም እንዲያውቀው ሁሉም ሼር ሼር እያደረጉ ይገኛሉ። እናንተም ይህም መልክት ለሞላ ዓለም እንድደርስ ሼርና ላይክ ማድረጋችሁ እንዳትረሱ። በሁለተኛ መረጃችን የሚሆነው ሊቃውንቶችም ቤተ ክርስቲያን አባቶች ይህም መግለጫ ብቻ አውጥቶ ዝም ማለት የለባቸውም እያሉ ድምፃቸውን ከፍ እያደረጉ ይገኛሉ ማለት ነው። በሁለተኛ መረጃችን እሱ የምናየሆናል። በሶስተኛ መረጃችን የሚሆነው እጅግ አሳዛኝ ዜና ነው። ፍኖተ ጽድቅ ከዚህ በፊት በምንፍቅና ትምህርት ተአግዶ ነበር። በጣም ቤተክርስቲያን እየበከለ ነው ብሎ ቅዱስ ሲኖዶሱ አቁሞ ነበር። በትላንትናው ዕለት ደግሞ እጅግ አስቂኝ የሆነውን መግለጫ አውጥቷል ማለት ነው። ፍኖተ ጽድቅ ሚዲያ እገዳው ተነስቷል፣ እንደ ድሮም መስራት ይችላል ብሎ በትላንትናው ዕለት ገልጿል ማለት ነው። እጅግ አሳዛኝ ዜና ነው። እዚህ ህዝብ እያለቀ፣ እነሱ የምንፍቅናውን ትምህርት ወደ ቤተ ክርስቲያን እያስገቡ ይገኛሉ ማለት ነው። አባቶች እሱን ተቃውሞ በጣም ብዙ ሰዎች ወንድሞቻችንና እህቶቻችን እየተናገሩ ይገኛሉ ማለት ነው። እሱንም ቪዲዮ ምናየው ይሆናል። በአራተኛና የመጨረሻችን መረጃችን የሚሆነው ወንድማችን እንዲደተቃል እንዲህ ድምጽ ለመሆን ለቤተ ክርስቲያን ድምጽ መሆናችን እንዲህ ቪዲዮ መስራታችን ምን ጥቅም አለው ስል ተናግሯል ማለት እጅግ ልቤን የነካ ነገር ነው። በምን ምክንያት እንዳለ ደግሞ እሱ ዘርዘር ስላደረገው ቪዲዮን አብረን ምናየናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ቢሆኑ፣ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ወደ ዛሬ ቪዲዮችን እንሄዳለን። በሌላ የሞት ዜና ነው ተመልሼ የመጣሁትኝ። እዛው አርሲ ላይ አሁንም አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላችሁ ነበረ። ትናንትና በ24 ስድስት ሰዎች ተገለው እንደነበረ ከስድስቱም የአምስቱ አስክሬን ተገኝቶ እንደነበር ነግሬያችሁ ነበረ። የአንዱ አስክሬን እስካሁን አልተገኘም። ታዲያ በዛኑ ዕለት ሶስት ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ፣ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገድለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው እንደ አይደለም ከጋዶ ቀበሌ ተሰደው ወጥተው አቦምሳ ላይ የሚገኙት አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር። ተገደው ኑ ማረስ አለባችሁ ተብሎ ተወሰዱት በተወሰዱበት ነው እንግዲህ አምስቱ ወዲያውኑ ሬሳቸው ተገኘው አንዱ ግን የጠፋው ሶስቱ ደግሞ ተወስደው ነበረ። ከሶስቱ አሁን ሁለቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እግዚአብሔር ነፍሳቸውን በቅዱሳን ጎን ያኑርልን። ግን ኦርቶዶክሳውያን ሁሌ የሀዘን ዜማ ማሰማት የሀዘን ዜና መናገር ይቀፋል። ፍትህ ብቻ ሳይሆን መፍትሄም ጭምር ማሰብ ያለብን ይመስለኛል። ቸር ቆዩ። ያልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ ምትክ የሚከፍላችሁ ምእመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምእመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምእመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምእመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምእመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምእመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ ርናለው ብለሽ በልብሽ አታስቢ፣ መርዶኪዮስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከታሽ መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛውናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላል ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪባን አይቆረጥም? ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብር እና የዲያቆናት እና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱ ድግስ የለማ እዚህ ላይ ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ ምንም የሚገኙበት ጥቅም የለም። ለምን ብላችሁ ትጮ አላችሁ። በቅድስት ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያቅ የካህናት ሹመትና ብዛት ተቆጥሮ ማያልቅ፣ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መአት በየመንደሩ የተቋቋመ ግብና አላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን አዘንና መከሯ ጊዜ የለም ተኝቷል። ሁሉም ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከሯ ጊዜ የት ነው የሚገቡት? የት የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምእመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምእመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ ዝምት የሚከፍላችሁ ምእመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምእመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምእመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተውቱት ምእመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማይታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምእመን ነገ ስታንኳኩ ላይሰማችሁ ይችላል።

የተሰጠውን መግለጫ ሳይቀር አርኪ አይደለም በቂም አይደለም። ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተ እንከተላለን። አለበለዚያ ደግሞ እናንተ እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የስራው ቃል መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ይስሜት ዋሳለሁ አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለም ሰው አለም የሚለውን መልእክት ቢሰሙ ይገባል። ለካድሬዎች በስልጠና መልኩ የሚሰጡ ነበሩ ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሀሳብ የያዙ ትርክቶች ነበሩ። እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስሎ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ የኢትዮጵያ እኮ ነፍሷል። አስብ እንግዲህ ደሞ ለዛውም እዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው የተያዙ ተያዙ ተይዞ የታፈኑ ነው። ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ተሳለሙ፣ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ እዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ላይ ድህነት ሳይቸግራት የሰላም እጦት ሳይቸግራት፣ አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች። ወደ ደቡብ ደግሞ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ፣ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ የታመሙ ታክሞ ሲድን በቃ ተውት፣ አብሮ ለመኖር ሲባል ይቅር ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን፣ ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድን ናቸው? ወይ ሃይማኖት አልባ ናቸው፣ ወይ ጨካኝ ገዳዮች ናቸው። እንደው ምድጃውን የለም ከድነነዋል፣ ከዚህ በኋላ እሳቱ ተነስቶ አያቃጥለንም አይባልም። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት እንደ የተጀመረው በሻሻ ላይ መናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። ዓመት በላይ ከሆኑታል፣ እየመረጡ መግደል ከተጀመረ የተያዘ ዕቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አደለም። ሰውነታቸው በመጥረቢያን በቢሏን በለው በምንም በምን የተሸነታት ተራ ህፃናት፣ እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድ ነው የምንሰራ ነት ለምሳሌ መንግስትን ማን ነው የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽሙ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ ሲያለቅሶ ይቻቸዋሉ። አቡነ ይስቅ በጣም ነው ደስ ያለኝ። Ethiopia faces a tragedy. oppression, suffering, and killings of innocent Ethiopian Orthodox Christians. Churches burn, believers are attacked.

ሁርማታ ከኑኬንቱፍ ከበጀ ጉዳዳን ጋፊ ሲጋፈጣ እንደ አንድ ኦርቶዶክስ ተወላጅ እንደ አንድ ኦርቶዶክስ አማኝ በዚህ ሰዓት ላይ አርሲ ላይ የተደረገ ያለውን ነገር በእጅጉ በእጅጉ እቃወማል አሁን በዚህ ሰዓት ላይ የምገኘው ወላይታ ሶዶ ክርስቲያን ሆስፒታል የሚያሳዝነው ሕፃን እናቱን በሞት ያታው ሕፃን እናም ደግሞ ከሞት አፋፍ ላይ ሆኖ የተረፈው ሕፃን ተመልክችዋል በዓለም ዙሪያ ያላችሁ ሁላችሁም በዚህ ሰዓት ላይ ለኢትዮጵያ ኦርቶዶክስ ተዋህዶ አማኞች በተለይ አርሲ ላይ ለሚገኙ ጸሎት እንድታደርጉላቸው የቻላችሁ ሰዎች ደግሞ መጥታችሁ ቦታ ላይ የሕክምና ድጋፍ እንድታደርጉላቸው ስል መልክቴን ማስተላለፍ ፈልጋለሁ። እስካሁን ድረስ እየሞቱ ነው የሚገኙት። በዚህ ሰዓት ላይ እንኑር እንሙት የማያውቁ ደግሞ በስጋትና በጭንቀት ተደብቀው የተገኙ ኦርቶዶክሳውያን ደግሞ ቁጥራቸው እጅግ ብዙ ነው። አሁንም እየሰማን ያለነው የሞቶሬ በየቀኑ እየጨመረ በየቀኑ እየሞቱ ህፃናት እየተሳቀቁ እየተገደሉ ነው የሚገኙትና በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህን ነገር ተመልክታ ድምጿን ከፍ አድርጋ በማሰማት የአማኙን ሞት እንድትቀንስል መልእክቴን ማስተላለፍ እወዳለሁ እግዚአብሔር ዛሬ ቋሚ ሲኖዶስ በጣም አስቂኝ ውሳኔ ወስኗል። እንደምታስታውሱት በማህበራዊ ሚዲያ አንዱ ስንጮህበት የነበረው የፍኖተ ጽድቅ ማህበር ነበር። በጩኸታችንም ምክንያት ታግዶም ነበረ። ባሉት ምንፍቅና የምንፍቅና አስተምሮች እና በሚጋበዙ መምህራን ላይ ጥያቄ አንስተን ነበረ፣ መዘምራን ላይም እንደዛው። ታዲያ ዛሬ ቋሚ ሲኖዶስ ምን ያደረገ አትሉኝም? ፍኖተ ጽድቅ ተጥሎበት የነበረውን እገዳ አነሳ። እንዲህ ነው የተለያየ አይደል ህዝቡ። ይሄ ማህበር ምንፍቅና ያስተምራል ባኮ ይታየለን ሲባል አይ ብር አላቸው ባለሀብቶች ስለሆኑ ችግር የለውም እስከነ ምንፍቅናቸው ቢሆን እንቀበላቸዋለን። ጫው ታየ ተጫውቱ ማለት እንዲህ ነው፣ የተለያየ ነው። አንዱ ወደዚህ ሄዳል፣ አንዱ ወደዚህ ሄዳል። ብቻ ባለሀብት ሁን እንጂ ቤተክርስቲያን ውስጥ የፈለግከውን ምንፍቅና ብታስተምር ችግር የለውም። ሶስቱ ሊቃነ ጳጳሳት እንኳን እዛ ሄደው ያስተማሩት ምንፍቅና እንኳን መታረም እንዳለባቸው ተነግሮ በአደባባይ ወጥቶ ይቅርታ እንዲጠይቁ ቢነገራቸውም እስካሁን ድረስ ግን አልተደረገም። የኛ አባቶች ማለት እነህ ናቸው። አርሲ ለተገደሉ ኦርቶዶክሳውያን ወንድሞች፣ እህቶች፣ ህፃናት ድምፅ መሆናችን ምን ውጤት አመጣ? ምንስ ነገር አስገኘልን? በብጣቂ ወረቀት መግለጫ ከመስጠት በዘለለ ሌላ ያመጣልን ተርፎ ውጤት አለ ወይ? የእኛ ጥያቄ እኮ ይሄ አይደለም። ገዳዮች ተመጣጣኝ ፍርድ እንዲሰጣቸው ነበር የእኛ ጥያቄዎች፣ እንጂ መግለጫ ተሰጥቶ በመግለጫ እንዲያልፍ አይደለም የእኛ የኦርቶዶክሳውያን ጥያቄ ጌታችን ኢየሱስ ክርስቶስ የተናገረው ይህ ቃል እንደኔ ናፈቀዋለህ ወይ? በዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ላይ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። ከዛም እንደወደ አንተ ታውቃለህ ሲለው ጠቦቶቼን ጠብቃለ። አባቶች ሆይ ትወዱናላችሁ ወይ? ትወዱናላችሁ ወይ? ምትወዱን ከሆነ ልጆቻችሁን ከሞት ጠብቁን። መሞት ይብቃል። ኦርቶዶክሳውያን ለሁላችንም። አሁንም የኛ ጥያቄ መግለጫ እንዲሰጥ ሳይሆን ገዳዮች ተይዘው ተመጣጣኝ ፍርድ እንዲሰጣቸውና የኦርቶዶክሳውያን ደም ከመፍሰስ እንዲቆምም ጭምር ነው። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛቸው ለማለት ተራጠር ላይክ በማረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። የሞቱትን ነፍስ ይማርልን ያሉትን ደግሞ በቤተ ክርስቲያን የክብሩ ቀዳሾች የመንግስት ወራሾች እንዲሆኑ የአምላካችን መልካም ፈቃድ ይሁንልኝ እያልኩኝ የሊደታን ቃል ሁላችንም የምንስማማለን ማለት ነው። ሁላችንም ደግሞ ለቤተ ክርስቲያን ድምፅ መሆን አለብን። በዚህ ሰዓት ድምፅ ያለው ነው። መቼ እስከኛ ሞተን በኋላ ነው ድምፅ የምንሆነው? ሁላችንም እኮ ኦርቶዶክሳውያን ማተብ በማሰራቸው ብቻ ነው እየተገደሉ የሚገኙ። ያ ነገር ደግሞ እንዲቆም እንዲሁ ዘላቂ መፍትሄ እንዲያገኝ ሁላችንም በሚዲያ የሚሰራጩትን መልእክት ለሞላ አለም ድረስ ሼርና ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።